አው ባልተዳር መፈጠጥ ትልቅ ወንጀል ነው። እድሉን ስለሰጣት ነው። ለእኔም እድሉን ብሰጠኝ ምናልባት ከሷ ሻል ይሆናል። ብቃ ነበር። ግሩቴ ምን እየሰራሽ ነው? ያለው እኮ ከበቂ በላይ ነው። ባዩ ሰዓት ረፍዶብኛል። ለይ ና በይ፣ እየበላ ጠብቀኝ። መጣ ጨረስኩ። ምን እየሰራሽ ነው? ነያው ብላ እንጂ ምን እየበላው ነው ደሞ? ያዳነስ ማዳት ቀርብም እየመጣች ነው። እጇ ልትታጣ ቤዳ ነው። አላያትም እንዴ? አዎ፣ ከነጋ ተገናኘን እሺ ሳሚ ሳልተነሳ ተነስ ብዬው ነበረ ግን መቆየት እንደሚፈልግ ነገረኝ። ሲመስለኝ ዛሬ ክላስ ያለው ይመስለኝ። ስለዚህ ረፈዳሩ ይበላል። እሺ አንቺስ እንዴት ነው ዛሬ፣ ተወጫለሽ እንዴት? አይ አልወጣም። ጥሩ። ስለዚህ ታቀርቢለታለሽ ማለት ነው። ደግሞ በወጣስ እሱ እንዳንተ ኩሽና መግባት የምንቸግረው መሰለኝ። ማለት ማለትማ፣ ሳሚ ችግር የለበትም እንኳን የበሰለ ቀርቶ አብስሎ መብላት የምችልሽ ነው። ግን ታውቃለህ አንተና ሳሚ በጣም የተራረቀ ባህሪ ነው ያለው የዚህ ነ ያል እንደ በጣም ብዙ ሰዎች ያመሳስሉናል። ማለት ያው ከከላራችን ውጭ። አዎ እሱማ ልክ ነው። እሱ ትንሽ በሰለ ብሎ ነው የወጣው። አ ወይ ትሬነር እያልሽኝ ነው? አዎ ከሱ አንጻር ትንሽ ገባ ያለ ባህሪ ነው ያለ። ለነገሩ ነገር ልክ ነሽ። ሳሚሻ በጣም በሳልኝ፣ ሁሉም ነገር አርቆ ነው የሚያስበው። ደግሞ ማሞጋገሱን ጀመርክ። ለነገሩ ሳሚ ያልተሞገሰ ማን ይሞጋገሳል? አይ አይ አይ ለማሞገስ እንኳን አይደለም። እኔ የምልሽ፣ ሳይጠሩት ነቆራ ተጀመረ ማለት ነው። ደግሞ እየበላሽ አለ ከቅድም ጀምሮ እያስተዋልኩሽ ነው እንጂ። አንተም ጉርሼን እየቆጠርክ ነው እንዴ? እንዴት ማለት እንዴ? አባቴ ከሞተ በኋላ ነበር ይኸው ዮአዳን አባት እናቴ ያገባቸው። ያው ህይወታችንን፣ እንዲስተካከል ወይ ግን እሱ ይበልጥ ህይወታችንን አንስተካከል። ማለት እንዴ? ማለትማ እየሰከረ መጥቶ እናት የሚያደብዳብ ይመስል። በእርግጥ ከኪራይ ቤት ወታል ነበር። ግን ታዲያ እኔ ከውረቱ ጋር እንዴት የያዘብሽ? በእርግጥ ወደ ኋላ ስመለስ ተነካክቶብኝ ነው እንጂ ምንም የሚያገናኘው ነገር የለም። ምን መሰለ፣ የዮአዳን አባት በመጠጥ ምክንያት ጉበቱ ታመሙት። ባዶ ቤት ታቀፈ እህል አጣም። ግማሽ እንጀራ ላይ ናሉ። ዮአዳን ታቀብልንና

ኮንዲ ቀጠልታችኋል እንዴ አንቺም ስለሱ እኔ የማውቀው ብታውቂ ኖሩ ከኔ በላይት እናት ይች ነበር። ሰማሽ የተፈጠረ ነገር አለ እንዴ? ዛሬ እዚህ ነው የምውለው። እኔ ያልኩ የተፈጠረ ነገር አለ ወይ? እኔም ያልኩት እሱን ነው። ዛሬ እዚህ ነው የምውለው። በኋላ እናወራለን እሺ? ደስ ይለኛል ግን በኋላ እሺ። ደስ ይለኛል ግን ስለ ስለወራለን የሚመጣሁት ለምንድን ነው? ቁርስ አልበላም ያልኩ እዚህ ስለሙ ትንሽ አረፋፍቼ ብላለሁ ዛሬ ብዙ አልጠየቅኝም። እሺ እንዳልክ። ለማንኛውም እያየ በላል። ጥለሽኝ እና እራብኝ። እሺ አልብላ ሲልቀመጥ። ኧረ ሂጂ ስቀልድሽ ነው። እስከዛው ግን እስከዛው ምን ወውምንበለው አየለ ደግሞ ማነች? ምን ነው ማለቴ፣ ትንሽ አርፍጄባቸዋለሁ። ቅድም ደግሞ ከቤት እንደወጣ ስላናገርኳቸው አሁን እዚህ ቤት እንዳለው ካወቁ ትንሽ ይቀየሙ። ለዛ ነው ያው ዞሮ ዞሮ እኮ ማርፈድ አልቀርም፣ ግን ያው ቤት ስር ሆኖ ማርፈድ ያው ስንትና ነው ይመስላቸው ግን እየሄድኩኝ ከሆነ በትራንስፖርት ምናምን ችግር ነው ያልፈልኩት፣ ምናምን ላችኋለሁ። እስከ መቼ ነው እንደዚህ የሚለው? የሚፈጠረውን አብራነች አንተ። እንዴ ልብስ ቀይራለሁ ብላ እኮ እራሱን ደገምከና። ቆይ አንቺ ምን ማድረግሽ ነው? ቤት ሰው እንዳትደውይልኝ ብዬሽ አልነበር እንዴ? ቤት መሆንህን በምን አውቃለሁ? መቼ ስጠንቋይ አያልቀለን። በቃ እኔ እስካልደወልኩኝ ድረስ እንድረስ አንቺ እኔ ጋር መደወል አትችይም። እሺ? ሰውዬው ያንተ እንጂ ያለ ሳም አይደለም። ዛሬ ላዳር ተዘጋጅተሀል? የምን አዳር እንዴ? ዛሬ ውሎና አዳር አብረን እንተባብለን አልነበር ነበር እንዴ? ቆይ አንቺ ምን ማድረግሽ ነው? ሂሩት እኮ ጓደኛሽ ናት፣ ሊያውም እንደ እህት የምታይሽ። ቆይ እንዴት እንደዚህ አይነት ነገር እሷ ላይ ታደርጊያለሽ? እሱ ያንተ ጉዳይ አይደለም። አሁን ቶሎ ነው፣ አለበለዚያ ቪዲዮ ባለቤት እጅ ላይ ደርሳል። እሺ ያው ምንድነው ማደርግልሽ? ምንም አታደርግ፣ ውሎ አዳርህን ለኔ መስጠት ብቻ። አይ አዳር አልችልም፣ ባይሆን አብረን እንውላለን። እሺ ችግር የለውም፣ ግን ካልደከመኝ አዳሩን ትቀጥለዋለህ አንቺ። ያምሻል። ለማንኛውም የተለመደው ቦታ ጠብቀኝ።

ሰው ልኩት ሰብ ነውይታ ግን አሁንም እያገኛት ነው ብለ ወጣች። ግን ግራ ገብቶኛል። እኔ ግን ገብቶኛል። ምን እንደ ገባ እስኪ ንገረኝ። ምን መሰለሽ? እንዴት እንዴት አደርጋለሁ? ያው የኔ ከምላት ጓደኛዬ ከእህቴ ጋር እንደምታስብ ይባላል እና ማን አስገደደ? ነገሬ ሂሩቲ እባክሽ ተረጂ። እንደምትስብ ያለው እስኪ ምኑን ልረዳው ንገረኝ፣ ምኑን ልረዳው? አንቺ አውቀሽ ወይም ደግሞ ሰው ነግሮሽ እኮ አይደለም። ማረን፣ እኔ ራሴ ነኝ ባንደበቴ ከኤልሳ ጋር ተሳስመናል ብዬ ነገርኩሽ። ስለዚህ አንተ ስለነገርከኝ ስህተትም በደልም ይጠፋል ማለት ነው? ልክ ነሽ በደሉ ሊጠፋ አይችልም ግን፣ ምን ያህል ለተሰጸት ኩኝ የታይሽም። ቆይ ስለምን መጸጸት ነው የምታወራኝ? ይሄኔ እኮ ተሳስመህን ብቻ። እውነት እምላለሁ መሳሳም ብቻ ነው። እሱንም በአጋጣሚ ምን ማድረግ ነው። ወንድም፣ እንዴት እንደዚህ አይነት ነገር ታደርጋለህ? ቆይ ምንድን ነው የሚሰማው? እንዴት ማለት እንዴት? ቆይና ወንድ ሄት ላይ የማገጥባት ነው ማለት

ግን እንዴት ሂሮቴ ላይ እንደዚህ አይነት ነገር ያደርጋል። ሂሮቴ እኮ በስለትም የማትገኝ ሚስት ናት። እንዴት እሷ ላይ እንደዚህ አይነት ነገር ፈጸመ? በጣም ትገርም። ታውቂያለሽ እዚህ ቤት ስኖር ምን ያህል እንደምትጨነቅልኝ አንድ ቀን እንኳን እንዳማቻ እንደ እንዲ እንደምንምታይ ማለት ትሳሳለኝ ምሽለን እንዲህ ምት ምን ምን ሰብ ይችላል ሌሎች ምንም አደርጋለሁ። ጓደኛ ዛሬ ትምህርትም አልሄደም እርስም አልበላም። ሂድና እሺ፣ እሄዳለሁ ደግሞ በዛው ነበርኩኝ። ግን አንቺ ግን ደህና ነሽ? አዎ ደህና ነኝ። ይልቅ ሂድና ሳሚን አዳብራው፣ እኔ እመጣለሁ። እሺ በሰላም ከሆነ ጥሩ። በሰላም ነው። የሆነ ሰው እየጠበኩኝ ነው። ማገኘት እመጣለሁ። እሺ፣ በቃ መልካሙ እሺ የቱ ጋር ነሽ እዛው ሰፈር ነኝ አንቺ የቱ ጋ ነኝ እኔ እዛ ፉጋ ነኝ ባለፈው የተገናኘንበት እሺ መጣሁ እዛው ጠብቀኝ እሺ ዛሬ ምንም ማምለጫ የለሽም እስኪ የት ሆለ በእናትሽ ይሩት ይገምና ነው እዛ ሁን ትራን ጠጥች ለምን ነው ያሪጋ ይኸው እንደፈራሁት ቆይ ግን ምን አደረጊያቸው ነው እሰምኛለሽ፣ ከዚህ በኋላ ትዳሬ ለመበጥበጥ ነው ታስቢ ከሆነ አንቺ ገድዬሽ ለፖሊስ ነው የሚሰጠው። ቆይ እኔ ምን አደረግኩኝ? ከሂሩት የበለጠ ማፍቀሪ ነው ጥፋት? እስቲ ንገረኝ። አዎ አዎ፣ ባል ትዳር መበጥበጥ ትልቅ ወንጀል ነው። ሰላማ ህይወቴን እንዳትበጠብጭ። በጣም ብዙ ጊዜ በተደጋጋሚ ምን ነግሬሻለሁ? ቆይ ምን አደረግኩኝ? ከሂሩት የበለጠ ማፍቀሪ ነው ጥፋት? እስቲ ንገረኝ። ምን ገረመሽ እንዴ? ይሁን እሷ ማለት ለኔ ሁለተኛ እናቴ ናት። እሺ፣ እድሉን ስለሰጣት ነው። ለእኔም እድሉን ብሰጠኝ ምናልባት ከሷ እሻል ይሆናል። አያስፈልገኝም፣ ምክንያቱም ከሷ የተሻለ ሰው ለኔ በፍጹም ላገኝ አልችልም። ቢሆን እንኳን አልፈልግም። እሺ በቃ ከዚህ በኋላ አይኔን እንኳን አታየውም። እስኪ ስለምን። እሺ፣ ምንም አታስብ። አመሰግናለሁ ሄሎ፣ ሄሎ፣ ምን ነው? ሌላ ጊዜ ደውለህም አታውቀውም፣ መደወል አበዛህ። ልንገናኝ ስንናፈኩህ? እንዴ፣ እባክሽ፣ ለጥቂት ተይዘን ነበረ ዛሬ። ማለት እንዴት? ማን ነው የሚዘን? ኧረ እባክሽ፣ ሂሩት ከኋላ እየተከተለችኝ ነበር። በአጋጣሚ የሆነ ከቢ ጋር አስተዋውራያት። እርግጠኛ ነኝ እየተከተለችኝ ነው። ታሰውዩ፣ ታመን፣ ግን የት ይሽራስ ወጣ ስንልበት ግን ይልቀኛል። ዮአዳንስ ብቻዋን ጥናት? ይሩቴም የለችም። ለነገሩ አሁን ስመጣ መንገድ ላይ አግኝቻት ነበር። የት ነው ያያት? እየፈለኳት ነበርኩ። ታዲያ ከፈለግሽ ለምን አደው ይላት? ስልኳን ትላት። ሻኩላን ይወጣችሁ። አዎ፣ እኔ ያሱ ሳገኛት ግራ ተጋብታ ተደናብራ ነበር። ደሞ ተደብቃ ይሆን ሰው ያየሽ ነበር። ምንድነው የተፈጠረ ነገር አለ እንዴ?

አንዳንዴ በእንደዚህ አይነት ስሜት ውስጥ ሆነ መስራት ራሱ ሌላ ውበት አለ። እና ታዲያ ልትሻ ውስጠኝ እኔ ምንጭ ደግሞ ሌላ ፍልስፍና ልትነክራት ተዋ። አንተ ደግሞ ወሪያ ተቆርፍድ። እኔ እኮ ሰባሳ ሰከንድ ዝም ስትል እኮ እውነት ማሞታል ብዬ ነበር። እንዲ አሞም ትልፈልፋለ። እንዲ አረ ፍልስፍና ሆኖ ወደ እኔ እያዞርከው ነው ማለት ነው። በቃ አንተ ማታውቀው ነገር እንዳለ ፍልስፍና ነው ይመስለል። ረ ወዳጆች እኔንም አስታውስኝ እንጂ ብዬ ቀረብኩ እኮ እያየሽ እንዲ አፈፌን ሲል እሱን ተወና አንተ ምን ልትለኝ ነበር ለምንድን ነው ከጨረስሽ በኋላ ዲት የምታደርጊው አይተው ሙድ እንዳትይዝብኝና በዋናነት ግን ያው ስልክ ስፔስ እንዳይሞላ እኔ በአርት ሙድ አይትም እንዴት ማለት አርት ላይ ወሰን የለውም ሁሉም የራሱ የሆነ ቀለም አሉ ሁሉም እንደራሱ ቀለም ደግሞ ይወድዳል ኧረ እዛ ና ዘር ፍልስፍን ምን አልከኝ እኔ ብቻ አይደለም ይገባል ማለት በቃ ፈልስፈን ነው ይሆናላ። አየ እኔም ተፈላሰብኩኝ ተረድቻለሁ አብዬ። ይህ ወዝጋ ባት ወዛግ ያወዛግብሃል። ከዚህ በኋላ እኔም ቪዲዮ ላጠፋል ደግሞ እያየ የግድ የግድ ግድ ነበር ጓደኛዬ። ግን ከዚህ በኋላ ሰው የምታደርገኝ አንድ ማቆ ቤት አለ እዛ ማሳለፍ እንችላለን። እሺ እንችላለን። ዋሌም በማዩ ነገር ጠረጠርኩት። ለጥቂት እኮ አይቶኝ ነበር ረበስማ አይቶኝ ቢሆን እኮ በጣም ነበር የሚያዝ ምንድነ ደሞስ ሻ ቤት ነው ሰው ይመጣ በሌላ ነገር ሊጠረጥሮ ነው ይችላል። እስካሁን እንደፈራህ ነው። አሁን ለጥቂት እኮ ነው የተረፈ ነው ኧረ ተው። የዚህን ያለማት አትፍራት። ደግሞ በቅርቡ ስንጋባ ማበዱ አይቀርም። ደግሞ እንደ ጊዜው ወንዶች በቀን ገላን ብቻ ነው የምትፈልገው፣ ከዛ እንደ ሸንኮራ መጠን ልትጥላኝ። እንደስማ ከአንተ ጋር ጊዜ ማሳለፍ ነው የምፈልገው

ንሽ እንዲህ፣ ዛሬ ተዋት። ደህና ነው መሰለኝ። ሁለቴ ተገናኝ። ብቻሽን እኮ እያወራሽ ነበረ። ቅድም እኮ አጨናነቅሽም ብዬ ነው እንጂ በጣም ተደናብራሽ ነበረ። ትንሽ ነገር ነው። ሳሚን አገኘዋል። ከዛ መምጣቴ ነው። ከዮአዲ ጋር ስናወራ ብዙ ቆየን መሰል ቶሎኝ ወጣ ሳሚን